ስለዚህ ልጁ የተባለው የክርስቶስ የ የእግዚአብሔር ልጅ ነው። ስለዚህ በብዙ ወንድሞች መካከል በኩር ይሆን ዘንድ በኩር በኩር ስለዚህ በኩር ነው ማለት ነው። ኢየሱስ የእግዚአብሔር ልጅ የበኩር ልጅ ነው ክርስቶስ ማርያም በዮሴፍ በታጫች ጊዜ የበኩር ልጅዋን እስክትወን ድረስ የምለው እሱ የራሱ አንድ ሐሳብ ነው። ዘንበል ዘንበል የማታውቀውን ነገር አታውቁ፣ ማታቀውን አላቅም በል። አሁን እኮ ሲጀመር ለአንተ ጥያቄው ስለከበረ አብርሃም አትጫናቅ፣ ችግር የለም። በጣም አንተ በጣም አክብደብኛል፣ ጥያቄ በጣም ጣም አክብደብኛል። በነገራችን ላይ ማለት አሁን ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው የሚል

ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው አይደለም ወይ? በኋላ ሳይኖር ወይዛ መልስ ይህን ይክድም ብዬ ያመጣት ቆላሲያስ ምዕራፍ አንድ አዎ መልስ። አንዴ ዳኪ መልስ ኦኬ፣ አሁን የእኔን መለስክ። ኢየሱስ ክርስቶስ የእግዚአብሔር የበኩል ልጅ ነው የሚለውን መለስክ። መለስ መጀመሪያ በቃ ኢየሱስ

ሚጠርግ እሺ። ኢየሱስ ክርስቶስ የባህሪ ልጁ ነው የሚል አንድ አንድ ጥቅስ አያመጡም፣ ክርስቲያኖች ማለት ነው። ወቆይ ነው ክርስቶስ የባህሪ ልጅ ነው የሚል አንድ ጥቅስ አንድ ጥቅስ ማለት ነው ከባይብል ላይ። ምክንያቱም አምላክ በባህሪው መለኮት ሲሆን መለኮት ደግሞ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እግዚአብሔር መንፈስ ነው አለ። ስለዚህ እግዚአብሔር መንፈስ ነው፣ በባህሪው እግዚአብሔር አምላክ ነው። ተቋባ ባይብል ላይ የተቀመጠው ኢየሱስ ደግሞ ወንድ ልጅ ነው፣ ጾታ ያለው ማለት ነው። ኢየሱስ ምንድን ነው? ወንድ ልጅ ጾታ ያለው የሚበላ የሚጠጣ ከበላ ከጠጣ በኋላ ወደ አፍ የሚገባ ሁሉ ወደ ወደ ራሱ ነው ነው ነው ነው ነው ነው ነው። መልስ ካልመለስክ፣ ዝም ብላ አዳምጥ፣ ልጨርስና፣ ከዛ ትጠይቃለህ። ስለዚህ ክርስቶስ የበኩር ልጅ ነው የሚለው አንተ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ አይደለም። እግዚአብሔር በባህሪ መንፈስ ነው። ኢየሱስ ክርስቶስ ጾታ ያለው ወንድ ልጅ፣ ጾታ ያለው ወንድ ልጅ ወንድ ልጅ ወንድ እንደ ማንኛውም ሰው ወንድ ልጅ ነው። ኢየሱስ ክርስቶስ ተግባባ። የሚበላ የሚጠጣ ከበላ ከጠጣ በኋላ ደግሞ ወደ አፍ የሚገባ ሁሉ አይደለም ኢየሱስ ክርስቶስ እሱን ካልበር አንተ የምትወራ ነገር እኮ አዲስ ነገር አይደለም። ብራዚል አንዴ ሚት አርጋ አንዴ አሁን እደግሞ አሁንም ካልተዋጠለ ድጋሚ ነው የምደግመው። ኢየሱስ ክርስቶስ የእግዚአብሔር የባህሪው ልጅ አይደለም። ምክንያቱም ሲባል እግዚአብሔር መንፈስ ነው። ተገባባን። እግዚአብሔር መንፈስ ነው። ኢየሱስ ደግሞ ምን ነው ከተባለ ሰው ነው። ፍጡር ነው። ከማርያም የተወለደ ወንድ ልጅ ነው። ያ ወንድ ልጅ ደግሞ በባህሪው አምላክ አይደለም። ከበላ ከጠጣ በኋላ ወደ አፍ የሚገባ ሁሉ ወደ ወደ አልፎ ወደ ዳሪ እንዲጣላ ትመለከቱ ምን አለ? እኔ እኔ እኮ ያለ እውቀት እኮ አሁንም ደግሞ አለው። አሁንም ካልገባም አልደጋም ኢየሱስ ክርስቶስ የታያኩን ማለትስ ኢየሱስ ክርስቶስ የእግዚአብሔር የባኩር ልጅ ነው የሚለው ትንሽ ታችሁንና ደግሞ በደንብ ይንዘር ጋር አንድ አሁንም ደግሞ ይንዘር ምን አለ መሰላችሁም? ኢየሱስ የእግዚአብሔር የባህሪ ልጁ ማለ በባህሪው ኢየሱስ ሰው አይደለም፣ ሰው ነው፣ አምላክ ደግሞ አምላክ ነው። አምላክ በፈጣሪ አምላክ ሰው አምላክ አምላክ ተግባባ አምላክ የሚቀያየር አይደለም። ስለዚህ ኢየሱስ ክርስቶስ ይበላል። አምላክ ደግሞ አይበላ መዝሙረ ዳዊት ምዕራፍ ሀምሳ ቁጥር 12 ላይ ምን ይላል? ብራብላን ታል ነግረ የፍሪዳውን ሥጋ በላለውነ ደሞ ደሙን ስጠጣለውነ ያለየን ይናገራል። እግዚአብሔር ተግባባን፣ እግዚአብሔር አይመገብ መመገብ ማለት ችግር ስላለው የሚያስከትለው ነገር ስላለ ማለት በባህሪ ተግባባን። ስለዚህ ኢየሱስ ክርስቶስ ምንድነው ከተባለ ሰው ነው፣ ሰው ተግባባን፣ ሰው ነው። ሰው ደግሞ ማለት ምንድነው የሚበላ የሚጠጣ ከበላ ከጠጣ በኋላ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣላ ትመለከቱ ምን አለ? ስለዚህ አንዱ አምላክ የሚጸዳዳ አምላክ አይደለም፣ ወንድ ልጅም አይደለም፣ ስሜትም የለውም። አንዱ አምላክ ኢየሱስ ስሜት ነበረው። ምክንያቱም ስሜት የተባለ ሁሉ ነገር እንዳለው ማረ ማስረጃ ነው። ዕብራውያን ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በን በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ አለ። ከኃጢአት በቀር ስለዚህ ኃጢአት ከተባለ ውጭ እንግዲህ ኃጢአት ነው አይደለም የሚለው እሱ ሌላ ታሪክ ነው፣ እሱ ስለዚህ ኢየሱስ ሁሉን ነገር ሰርቷል ማለት ነው። ታዲያ ከሰራ እንግዲህ ያው ስሜት ነበረው፣ የሴት ስሜት ነበረው። ተግባባ። ማንኛውም ወንድ የነበረው ስሜት ነበረው። የሚበላው ምግብ በካካ መልክ ያስወግደዋል። ያው ፓስተራችሁ የተናገረው ነገር ነው። ምንም ጥያቄ የለውም። ስለዚህ እዚህ ጋር ሲደርስ የሚነዝራችሁ ለምንድን ነው የሚነዝራችሁ? ስለማትቀበሉት ነው ክርስቲያኖች ስለዚህ አሁን የበኩል ልጅ ምናምን ምናምን ይሄ በታሽ ምኑ አንድ ይያ እሺ፣ ባህሪው ነው በለኝና እኔ እስቲ በቃ ችግር የባህሪው ልጁ ነው በለኝና እኔው ምን ችግር አለው? የዛን ጊዜ እውነቱ ይገለጥላል። ተግባባ። ስለዚህ ግቡ። ኢየሱስ አምላክ ነው የምትሉ ሰዎች ካላችሁ ግቡ እ አሁን መግባት ትችላለና፣ አሁንም መጠይቅ ተመሳሳይ ጥያቄ ነው። አስገቡታው ለምን እንደማያንተን እንደማይሉ አይገርመኛል። እኔ ዳጊ ና፣ እሺ ና ግባ። አልሐምዱሊላሂ። እሺ ዳጊ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም። አይሰማም። የራሴን ድምፅ ድጋሚ ደስማ እንዴ? እሺ፣ ሌላ ሰው ካለ ግቡ። ሌላ መግባት የሚፈልግ ሰው ካለ እንትን አየት ሄደች ዋላ እም ያስተጋባለሁ እሺ። ወይኔ ታብሌት የተቆለፈበት እኮ ባላ። እሺ፣ አብረሽ አብረሽ አስገባው ጀማል አላ ይዛ እንተን ላይ ለበይ ነው እኮ ብዬሽ አይብራ አለ

ቻርጅ ላይ ይሆናል። ደግሞ ደሞ ምንድን ነው? ቻርጅ ላይ ሲሆንም እንደዚህ አይነት ነገር አለ። አብራም ጨረስክ